እንዴት ማለት ችግር አለው? ችግር አለው? አባ ሰላም፣ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ወይ? እኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬም መተናል እንግዲህ በሌላ ቪዲዮ። ዛሬም ፍራንክ ላደርገው ነው። የዛሬ ፍራንክ ደግሞ ለየት ያለ ነው። ትንሽ ማለት ለእኛ ለየት ያለ ነገር ነው እና ምንድነው እዚህ ጋ የእርግዝና ምርመራ ውጤት አለኝ። እንደምታዩት፣ እንዴት ነው የሚታየው? እንደምታዩት ውጤቱ ፖዚቲቭ ነው። ፖዚቲቭ ነው ማለት እርግዝና አለ ማለት ነው። ግን የኔ ውጤት አደለም፣ የጓደኛ ነው ይዜ የመጣሁት። ግን የኔ እንደሆነ አርጌ እነግረውና አሳየውና፣ ከዛ እሱ ደግሞ ምን ይላል? ደስ ይለዋል? ይደብረዋል? ምን ይላል የሚለውን ለማወቅ፣ በራሴም ለማወቅ ስለፈለግኩኝ በዛውም ለምን ቪዲዮ አልሰራበትም እያስቤ ነው። ምን እንደሚፈጠር አላውቅም። ደስ ሊለውም ደስ ላይለውም ይችላል። አላውቅም ምን እንደሚል፣ አብረን እናያለን። ስለዛ አይነን ቴስቱን እዚህ እቃ ውስጥ ከተውና አስቀምጠዋለሁ። ሻወር ገብቶ ነው ሲወጣ ያለውን ነገር እነግረዋለሁ። ምን እንደሚል እንሰማለን ማለት ነው አብራችሁን ቆዩ። ከሻወር እስኪወጣ ትንሽ ደቂቃ ልጠብቀውና ከዛ ተመልሼ እመጣለሁ ማለት ነው እናንተ ጋር። እስከዛ ድረስ እናንተ ሰብስክራይብ እያደረጋችሁ ጠብቁን። ላይክ ስለምታደረጉ ቪዲዮውን ስለምታዩልን ከወዲሁ በጣም አመሰግናቸዋለሁ። ሁሌም ነው የምላችሁ። ቤተሰባችን እየበዛ ነው። ወደ ኦልሞስት ወደ ሰላሳ ሺህ ሰብስክራይበር እየተጠጋ ነው። በጣም እናመሰግናቸዋለን። አሁንም ሰብስክራይብ ማድረጋችሁን ቀጥሉ። ወዳችኋል

ያልጠበኩትም ደስ ይላል። ግን የምር ደስ ይላል። የምር ደስ ይላል የወሸሻ ለማ እንደ እንደ ይኸው አረጋቱ ይገዛት

እንደዚህ እንዴት በዚህ ነው ምን ማለት ነው? እና ሁለት ልጅ ባንድ ደሳለክ ደስ ይላል እውነት

ሊመጣ ደስ ይለዋል፣ ግን እኮ ገና መሰርጋለዋ እንደገና። ምን ሊሆን ነው ታዲያ? ሰርግስ ቢኖር ሰርግስ ቢኖር ታዲያ ችግር የለም። እና ምን ችግር አለው? ሁለት ልጅ በአንድ ማሳደግ ነው እንጂ ችግሩ ማን ነው? ልጅ ማሳደግ ምናምን ምናምን ይቀጥላል አእምሮት ናናቀጥለ ይመስለኛል መላቀ የሚሆነውንእና ያለንብረን ኮ ጥሮ ነበረ ባይ እኔ እንዴት አልገባኝ ሰውነትስ ጨምር ፋ ምንምናመ ሰውነትጨምረ ነ ግን እም አልጠበቁ ነበር ምን አሰበች ነው? ቤት ምን ትላለህ? ቤት ምን ትላለህ? ድግስ ስላለ ነው። ምን ማለት አለ? ከሆነስ ሆነ በቃ። ያሰበን አይደለም ሆነ መቀበል ደስ የሚለው። ምን ትላለህ፣ ምናምን አስፈልግም? አዎ። እሺ። እሺ።

በማየት ስሜት ነው የሚሰማኝ ሁለት ልጅ በአንድ ማሳደግ እንግዲህ ስናስብበት ስለዚህ ቺካፕ ምናምን ነገር ክትትል ተጀምሪያለሽ ማለት ነው ማለት ነው ማለት ነው ማለት ነው። ምንድን ነው? አይ አልጠበኩም። ለዛ ነው የቀለድሽው? ነው አልጠበኩም ነበር። ደስ ይላል። ለምን አይለኝም? ምን ማለት ነው? አላውቅም ምን እንድልሽ ነበረ። በቃ ደስ ብሎኛል። ግን ደስታ መግለጽ ትችላል። ስለዚህ አሁን የሚደረጉትን ነገሮች በጣይ ሊሆን የሚችለውን ነገር ማሰብ ነው።

እንናገራለን እንጂ ያው በቃ የሆነ ሰው ነው እ ምኑ ቤት ላትናገሩ? እንዴት አይ፣ አደም እንናገራለን እኮ ምንድን ነው ታዲያ? ምንድን ነው? አይ በቃ ማለት የኔ አይደለም የሃና ነው። ግን ማለት ምን እንደምትል ማወቅ ስለፈለኩኝ ነበረ እንደዚህ ያደረግኩት። አሁን ደግሞ ደስታን ሳይ ልንገር ልንገር ብዬ ተወዛግቤ ነበረ። እውነት እና የሰው ነው ምን ምን ሊሆን ማለት ምን እንድልሽ ነው ስለዛ ምን እንድልሽ ነው? ምን እንደምትለይ ለማላ ማየት ለማወቅ ለምን አጠይቅኝ። ምን ማለት ነው? የሌላ ሰው እንድታሽ የምታሳይኝ ንቆ እንደው ደስ ብሎ ሳይ ደግሞ ማለት ሰው ዛገብ ምንድን ነው ማለት ከመጀመሪያው ለምን አስፈለገ እንደዚህ ማድረግ። ያንቺ እንዳልሆነ እያወቅሽ ለምንድን ነው የሰው የምታሳይኝ? ምን እኔ እኔ የምለውን እኔ አጠይቅኝ ምንድን

ድንገት ሐሳብ መጣልኝ እና ባለፈው ለታ በቃ ለምን እና በቃ ምን ብዬሽ እንድልሽ ነበር፣ አይፈለግሽም እንድናገርሽ ነበር። አባ በጣም ትልቅ ነገር አረከው። ምንድን ነው? ለምን አስፈለገ

ምንም ለመናገር እንደዚህ አልጠበኩም፣ ተበኩም ነበር እውነት፣ ምንም እንደዚህ ይሆናል ብዬ አልጠበኩም ነበር። በጣም ደብሮኛል። እኔ እራሱ መሀል ላይ ምናምን ቢቀር ቢኖሩ ብዬ ውላ አስቤያለሁ። እስቲ ለአግባባው ላናግረው ምናምን። ከናንተ ጋር ደግሞ እዚህ ጋር ልሰናበት በጣም አመሰግናቸዋለሁኝ። አላቅም እንደማረግ። ይቅርታል ጠይቀውና ና እሱም ባወራው ይሻላል። ባይ ቴንኪዩ በጣም